ለትይ ሰላም ቤተሰብ፣ እንደምን አላችሁ? እዚህ ሶሻል ሚዲያ ላይ አብሮን የሚሰራ አንድ ወዳጅ አለኝ። እሱን ተጠቅሜ አንዴ የማሳያችሁ ነገር አለ። በነገራችን ላይ ስለ ዛሬው ቪዲዮ ምንም የነገርኩት ነገር የለም። እሱንም የማይጠብቀውን ስራን የማሰራው ለማንኛውም፣ አብራችሁ ነው ማለት አይ፣ ምንም የሚያስቅ ነገር የለም። እንትን ነው ያው ምንም ይለቀኝ አይመስለኝ። በዛሬው ቪዲዮ አለቀልኝ። እንግዲህ አረብ ራዘር አፍጥኙ ላይ በቃ ከባድ ነሽ አንተ ሰሚው ብና አላችሁ፣ እኔ በቃ የሆነች አንድ ሀሳብ መጣች እና አፋጣኝ ነች ምናምን ነገር ማለት ነው። ከዛ ነዚህ የተሰሚሽ ፓርት ወስደህ ሌላውን ደግሞ በኋላ እየሄድን እንወስዳለን። ቆየህ እንጂ ሀሳቡን ምናምን ነገር ይሄን እንጀምር ነበር። ታስረህ ነው የሚጀምረው። አይ ምንም የሚያስቅ ነገር የለም። እንትን ነው ያው ሀዲስ ግን እንትን ይሄ ከተንሰይ ምናምን ስለ ክህነት ምናምን ይወራ ያለ ስለዛ ምናምን ነውና ቁጭ በለና ታስረ ምናምን ይጀምራል። ታዲያ ማሰሩ ምናምን የአስሩና የፈቱ ዘንድ ለካና ተላና ልናወራ ነው ስለ ቪዲዮ አይኑ ቪዲዮን ትወስዳል። ታሰር ነው የሚጀምረው። የታሰርክበት ፓርት አሁን ይወሰድና ኦኬ እሱ መለማመድ ሳይሆን ተቀርጸ ነው እንጂ ምትወጣ ከዛኔ ነው ላይ ነው። ሙሉ ሰውነት ታስሯል። ምንም ማድረግ አልችልም። ከዛም በኋላ በማርያም ምንድን ነው ይሄ እንትን አይ በጣም ነው ማምናችሁ። ታውቃላችሁ። አምናችሁ አለሁ ምን አመጣው እ አሰሳሰረኝ ማርያምን ደስ አይሉም። ስራ ሲኖር እንግዲህ አይ ቪዲዮ ሲወሰድ ማማር አለበት።

አረ፣ እኔ ቀርብ በይ ወደዚህ ስማ፣ ተማክራሽ ይጠበቃል አገኛችሁ። ዛሬ በማሪያም አንተ፣ ከዚህ በኋላ ፕሮግራም አለብኝ። እንዳደፋብኝ ምንም ማምጣት አይችልም። ተቀመጥ፣ ለማንኛውም አንዴ ተረጋጋ። አንድ ነገር ልበልና እላለሁ እንግዲህ ተወዳጆች አንድ ነገር ላሳያችሁ ነው። እንግዲህ ይሄን ሁሉ ነገር ያደረኩት ለምሳሌ ይሄን ልጅ ተመልከቱ። ለምሳሌ ይሄ ሹፉ እንዲህ ውሃ ብናፈስበት፣ ኧረ ስልኬን በእናትህ ይቅርታ። እንግዲህ ለስልክ በጣም ይቅርታ እንጠይቃለን። ስልክን እኔ ዝላለሁ እሺ አልፈጠቅም፣ ትን ታወራለህ። እሺ ተወዳጆች፣ በነገራችን ላይ ዝም በል ታወራለህ እ ዝም በል ተባልካ። በነገራችን ላይ በተናገርኩ ቁጥር መከራ ይበዛል። ይህን አደፋባለ ባወራ ቁጥር ማለት ነው። ይህ ሰው እንደፈለኩ ልደፋበት፣ ላሰቃየው፣ ምናምን ነገር እችላለሁ። ከመጮ ከመዛትና የሆነ ነገር ከመናገር ውጪ ምንም ሊያደርገኝ አይችልም። ምክንያቱም ታስሯል። በአዲስ ኪዳን እሺ፣ አንድ ዝም በለ በጥፊ እንዳለለ፣ እሺ። ለማንኛውም ግን በአዲስ ኪዳን ሌላ አለን። ለሁላችን ለክርስቲያኖች እንኳን ደስ አላችሁ ማለት በዚሁ ምኛሉ። ምክንያቱም በዚህ በትንሳኤ ወቅት ሰላምታችን ራሱ ክርስቶስ ተንሣ ሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን እየተባባሉ ነው። ሰላምታ ምንለዋወጠው ሰይጣን መታሰሩን እያበሰርን ማለት ስለዚህ እንደዚህ ስላችሁ ምን ማለት ነው? ሰይጣን በእኛ ላይ ምንም አይነት ስልጣን የለው። ሊጮህ ይችላል ሊያጓራ ይችላል አቧራ ምናምን ሊያስነሳ ይችላል። ነገር ግን በእኛ ላይ ምንም አይነት ስልጣን እንደሌለው ግን ልታረጋግጡ ይገባል። እንደዚህ ስላችሁ ግን ሰይጣን እናቁት እያልኳችሁ አይደለም። ይህ ኃይልን ቅዱስ ጳውሎስ በኤፌሶን 6፥12 ላይ ሲነግረን ከስጋና ከደም ጋር አይደለም የምትጋደሉት ይህ ኃይል የጨለማው የዚህ ዓለም ገዢ መሆኑን የክፋት አለቃ መሆኑን መንፈሳዊ ወይም ደግሞ መንፈስ መሆኑንና ይነግረናል በዚህ ላይ ደግሞ የሚጨምርላቸው የማይደክም የሚያሰለች መሆኑን ደግሞ ልብ ማለት መቻል ይኖርባቸዋል ስለዚህ ይህን ኃይል የምናሸንፈው እንዴት ነው ካላችሁ ለእግዚአብሔር በመታዘዝ ቅዱስ ጳውሎስ እንደተናገረን ሰይጣንን ደግሞ በመቃወም ከእኛ እንደሚሸሽ አጥብቆ ሲነግረን እንመለከታለን ማለት ነው ስለዚህ የተለያዩ ማታለያዎችን የተለያዩ ነገሮችን ተጠቅሞ ወደሱ እየሳበን ድጋሚ ባህሪያዎች እንዳንሆን ልናስብበት ይገባል ማለት ነው

አራስ ለማሪያ አሁን እንኳን ፍተኝ እንዴ እሺ። ለማንኛውም ይመቻችሁ፣ መልካም ጊዜ መልካም ቆይታ ይሆንላችሁ። በሌላ ስራ ደግሞ ሌላ ጊዜ እንገናኛለን። ቸርሰን ቡት ነፃነት ልኖር ነፃነት አወጣን፣ ከእንግዲህ ዳግመኛ ባሪያዎች አንሆን ከሀጢአት ስራ ተፈተናልና። ዳግመኛን በድል ኃጢአትህን አንስራ ሞቶይ መውጊያ የት አለ? ተሰብሮ አለ ፍላጻህ ሞቶይ መውጊያ የታ ወስና ደዋል